ሮቢት አካባቢ ቤት እንፈልጋለን ላላችሁ እነሆ አንደኛው ይሄ ቤት ነው። ይሄ ቤት በሁለቱም በኩል ማሰራት የሚችል የሚገርም ቤት ነው። በሁለቱም በኩል መንገድ አለው፣ መስቀለኛ መንገድ ማለት ነው። ቤቱ አሮጌ ቤት ነው፣ ፈርሶ መሰራት አለበት። 250 ካሬ ላይ ያረፈ ነው። እንግዲህ መግዛት የምትፈልጉ አነጋግሩን። ቴሌግራም ላይ ሀይ በሉን። የቴሌግራም ቻናላችንን ተቀላቀሉ ሊንኩን እዚህ ያስቀምጥላቸዋለሁ፣ ተቀላቀሉ። መግዛት የምትፈልጉም ደውሉልን። ሮቢት ከተማ ላይ ነው ያለው፣ በአሮጌው ገበያ አካባቢ ነው። ደውሉልን። ሁለተኛው ሁለተኛው ደግሞ ይሄ እስኪ እንደው ሮቢት አካባቢ መናፈሻ የለም መናፈሻ መስራት የምትፈልጉ ባለሀብቶችም ሆነ ማንኛውም ነገር እስኪ ሮቢት ውስጥ መናፈሻ እስኪ ሰልጠና አድርጓትን ለሻወርም ለማንኛውም መሆን የሚችል የሚገርም ቦታ ነው በጣም የሚገርም ቦታ ቤቱ አሮጌ ነው ምንም ድርድር የለውም ቤቱ አሮጌ ነው ፈርሶ ነው የሚሰራው ሁለት መቶ ሰማንያ አካባቢ ነው ካሬው በጣም ሰፊ ነው። ወደታች ማንም የማይከለክላችሁ ውሃ እንደፈለጋችሁ ብታፈሱ ለሻወር ቤት ብታረጉት፣ ለማንኛውም ነገር ብታደርጉትኝ፣ ሮቢት ደግሞ ሻወር ቤት በጣም ነው የሚያዋጣው። ውሃም እንደ ልብ ስላለ መስራት የምትችሉ ይህን ቦታ ገዝታችሁ መስራት ትችላላችሁ። በጣም የሚያምር ቦታ ነው። ከፊት ለፊት አስር ሜትር ወጥ መንገድ አለው ወደ ትምህርት ቤት የሚወስድ አሪፍ ቦታ አለው። ገዝታችሁ ስሩ እላለሁኝ። ሶስተኛ ሶስተኛ በአዲስ ሰፈር፣ ይህን የምታዩት ድቅድቅ መንደር መቀላቀል የምትፈልጉ በአዲስ ሰፈር እነሆ ይቺ የምታምር ቤት ያለቀላት ናትኝ። አንዳንድ ነገሮች ከታይ መስተካከል አለባት። እሷን ነገር ማስተካከል ብቻ ነው የሚጠበቅባችሁ። እሷን አስተካክሎ ቀጥታ ገብቶ ድቅድቅ መንደሩ ላይ የሚያምረው መንደሩ ላይ ፈሽፏ ዘና ብሎ መኖር ማለት ነው። ተገርፏን ሁሉም ነገር አብቅቶለታል። ይህም መንደር እንግዲህ ተመልከቱት። የሚያምር አካባቢ ነው። እዚህ ቦታ ላይ መግዛት የምትፈልጉ አሁንም ደውሉልን እላለሁ። አራተኛ አራተኛ አሁንም እዚሁ ነው። ይህን አፍርሳችሁ መስራት ትችላላችሁ። ይህንም መርጋችሁ መግባት ትችላላችሁ። ይህንም መግዛት የምትፈልጉ ሁለት መቶ ካሬ ላይ ያረፈ ነው። አሁንም ሀይበሉን እላለሁ። አምስተኛ አምስተኛ ይህም ቤት የምታዩትኝ ሁሉም ነገር አልቆለታ ማለት ይቻላል። ተገርፏል። የውስጥ ግርፍና ልሾ ነው የቀረው፣ እና መዝጊያ ከዛ ቋሚ ነው የቀረው። ሌላው ያለቀለት ነው። አሁንም እዙ የተንጣለለ የሚያምር ሰፈር ላይ አዲሱ ሰፈር ነው ያለው። ሮቢት ነው የምላችሁ። አሁንም ደውሎልን። ስድስተኛ ስድስተኛ ደግሞ አሁንም እዚሁ ነው። ይህም ቦታ እንደምታዩትኝ ሁሉም ነገር አልቆለታን ያው ልሾም ሆኗል ግን እንደ አዲስ ታድሶ ሁሉም ነገር መሰራት ይችላል። እዚህ ቦታ ነው። አሁንም ደውሉልን። ሰባተኛ ሰባተኛ እቺ ለየት ትጥላለች። ለየት ያለ ቦታ መንገዱ ዳር ናት። እዛው አዲሱ ሰፈር ሆና መንገዱ ዳር ናት። መስራትም ይቻላል። የወርቄ ባጃጅም የአዲስ አለም ባጃጅም ሁሉም ነገር በዚሁ ነው የሚመላለሰው ይሄንም መስራት የሚያስችል ነው። በጣም የሚያምር ቤት ነው። አፍረሰብ እንደገና እንደ አዲስ መስራት ይቻላል። መንገድ ዳር ስለሆነ ለስራም ለማንኛውም ነው የሚችል ነው። ደውሉልን። ሰላማችሁ ይብዛልን እንላለን። ሰላም።